እሰላሙ አለይኩም ወረሐመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንደምን አላችሁ? እኔ ያለሁት አልሐምዱሊላሂ። ለዚህ ቻናል አዲስ የሆናችሁ እንደ ተለመደው የተለመደው ሰብስክራይብ አድርጎኝ። ሰብስክራይብ ለምታደርጉኝ ለምታደርጉኝም ምስጋና ከልብ እንወዳችኋለሁ እና የማይከፈልበትም ለቻናሉ አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጎኝ። ዛሬ በአዲስ ርዕስ በአዲስ ቪዲዮ ተመልሼ የመጥቻለሁኝ። የእንጀራ ልጇን የምትመረዛዋ ጨካኛዋ ሴት ክፍል ስድስት ላይ ደርሰናል። እስከ መጨረሻው አብራችሁኝ ሆኑ። በባለፈው ምሳሌ ተመረዛ ነበረ። ሞታ ይሆን ወይስ ቲና ይሆን አብረን የምናየው ይሆናል። እናም እንግዲህ ለምሳሌ ምሳዋን እያበሏ ሳለ ብሩክና ቅድስት በመሃል ራሷን ስታ ወደቀችባቸው ወደቀችባቸው። በጣም ተደናቅጠው ይዘዋት ወደ ሆስፒታል ሄዱ። በዚህ አጋጣሚ ወይዘሮ ምሀሌት ከቤት ወጥታ ነበረ። ምክንያቱም ጓደኛዋ ኤፍራታ እሷ መድኃኒቷን ስትበላ አንቺ ወደ ውጭ ውጪ፣ ምክንያቱም አንቺ የሰጠሻት እንዳይመስልና አንቺ እንዳይመካኝብሽ ለዛውም ደግሞ አባቷ ይስጣት ብላ መክራት ነበርና፣ በእሷ ምክር ምክንያት ሴትዮዋ ወጥታ ጓደኛዋን ውጭ ላይ ያገኝታት እና ልጅቷ ሞተችም እያልሽ ነው? በህይወት አለች ማለት ነው እያለ ተጠይቃታለች። አይታወቅም እንግዲህ ገና ሆስፒታል ናት፣ ተሆስፒታል አልወጣችም እያለች ልጅቷ ያለችበትን ሁኔታ እና እንዲሁም በመትረፏ እየተናደደች ትናገራለች። ማለት፣ ምን ማለትሽ ነው? አንቺ አልሄድሽም ማለት ነው? ሆስፒታል ሄድሽ፣ አልጠየሻቸውም እንደ ብላ ስጠይቃት ጓደኛዋ ሀይ፣ እኔ እንኳ ሄጄ ነበረ፣ ግን መግባት አይቻልም ብለው መለሱኝ አለቻት። እናም እንግዲህ ጓደኛ፣ እንደ ምክር የምመክርሽ ነገር ቢኖረኝ አሁን ብትሞት እንኳ ልጅቷ እንዳታስነቂ፣ እንዴት ተጎዳና፣ አንቺ እንዳላደረግሽው መሆን አለብሽ። እንዴት ተጎዳ ሰው አስመስለሽ ከበሩ ከጎን መሆን አለብሽ እያሉ በልጅቷ ሞትን እየፈረዱባት ነበረ። እናም ከአሁን በኋላ በህመም ተገዝግዛ የነበረች ልጅ አሁን ደግሞ በመድኃኒት ተመርዛ ትድናለች ብዬ በጭራሽ አልጠራጠርም። ምናልባት እስከ ጊዜዋ ድረስ ሐኪም ቤት ልትተኛ ትችላለች እንጂ እንኳን ደስ አለሽ ተላቀቅሽ እያሌ ጓደኛዋ ታበሽራታለች። ጉድ እኮ ነው ሰው በሞተ እንዴት እንኳን ደስ አለሽ ይባላል? የምን አይነት ጭካኔ ጥግ ነው? ተይኝ እባክሽ ጓደኛ ፍርሃታ ገና መጨረሻው ላልታወቀ ነገር እንኳን ደስ አለሽ ባቴኝ ይሻላል አለቻት። አልታወቀም ብለሽ ነው? ትድናለች ብለሽ እየተጠራጠረች ነው እንዲህ። በጭራሽ አትድንም እያለች ጓደኛውም ታጽናናታለች። እናም ደግሞ ብሩክ እራሱ ስለሆነ መድሃኒቱን የሰጣት በጣም ግራ ገብቶታል። እኔ ሰጥቻት ቢሆን ምናልባት ይጠረጥረኝ ነበር። አሁን ላይ ግን ለራሱ ስለሰጣት ምን ሆና ነው፣ እንዴት ተመረዘች? እያለ ግራ ገብቶታል አለቻት። እኔ ግን አንድ የፈራሁትና የጠረጠርኩት ነገር አለ። ያቺ አስመሳይና መስሪ የሆነች ቅድስት አስተያየቷ በጣም ደስ አላለኝም፣ በጣም ፈርቻታለሁ አለቻት። አይ ለቅድስት ጭራሽ እጅ አትስጫ አትፍሬ ምክንያቱም እሷን እናስወግዳታለን፣ ምንም ግረግባሽ አትጨነቂ ብላ አቃጣሪዋና አስመሳዩ ጓደኛዋ እንደዚህ ታጠናክራታለች። ያለች ሰው በመልካም ነገር ለመስራት ይመከራል፣ ይነሳሳል እንጂ ይህን ያክል መጥፎ ነገር ለመስራት መተባበር አስፈላጊ አልነበረም። ምሳሌም ሁለቱ ሴቶች እንደጨከኑባት ሳይሆን እንደ ፈጣሪ ፈቃድ ሆኖ ከህመሟ ገግማ፣ እንዲሁም መርዙ ከውስጧ አለቆላት ወደ ቤቷ ተመልሳ በጤናዋ መታለች። እናም ብሩክ ልጁን ሶፋ ላይ አድርጎ ግንባሯን እየደባበሰ አይዞሽ፣ ትድኛለሽ ልጄ። አሁንስ እንዴት ነች እያለ እየደባበሳ ሳለ ቅድስት ዝም ብላ ቁጭ ብላ ታለቅሳለች። በዚህንም ጊዜ ብሩክ በመገረም ያያታል። እንዴ ቅድስት ምኑ ነች ነው? ለምንድ ነው የምታለቅሽው? ይላታል። ቅድስትም ጋሽ ና ወደኛ ክፍል እንግባና ሁሉንም ነገር ልንገርህ። እኔ ከዚህ በላይ መታገስ አልችልም አለች። በዚህ መሀል ወይዘሮ ሜላት ወደ ጓደኛ ኤፍራታ ደውላ የልጅቷ መዲያን በጣም እንደደበራት እና እንዳስከፋት ትነግራታለች። አልሞተችም ማለት ነው እያለች ኤፍራታም ትላታለች፣ ሀው አልሞተችም ባክሽ ዛሬ የደስታ የቀን ነው ደስታን አጣጥማለሁ ብዬ ነበረ። ነገር ግን ልጅቷ ዴና ወደ ቤቷ ተመልሳለች ትላታለች። እሷም አይ በቃ እህቴ፣ አትጨነቂ፣ እድል ሌላ እድል ይዛ ትመጣለችና አትጨነቂ፣ ረጋ ብለሽ አስቢ እያለች ትመክራታለች። ግድስትም፣ ብሩክን ልንገረህ ብላ ወደ ክላቷ ይዛ ከገባች በኋላ ነገር ግን ለመናገር በጣም ጨነቃት። ምክንያቱም አንደኛ ትዳራቸው ይፈርሳል እያለች በጣም ስትፈራና ስትጨነቅ የኖረችው በጣም ብዙ ሚስጥርን ይዛ የቆየችበት ምክንያት ስለሆነ፣ ሁለተኛ ይህን ነገር ሳልናገር ብቀር ደግሞ ልጅቷ አንድ ቀን ትሞታለች ትመርዛትና ትገላታለች እያለች በጭንቀት ተውጣለች። ብቻ በሁለቱ መካከል በጣም ተምታታ። ልንገረው ውዝተው እያለች በጣም ትጨነቃለች። በዚህ ሰዓት ብሩክ እንዴ ቅድስት፣ ምን ሆነች ነው? ሁል ጊዜ ቆይ እነግርሃለሁ ትይኛለሽ፣ ቆይ እነግርሃለሁ ትይኛለሽ። ግን ብዙ ጊዜያትን እየፈጀች ነው። ምንድነው? በቃ የምታውቂው እውነት ካለ ንገረኝ እባክሽን። ከዛሬ አይለፍ፣ በቃ ንገረኝ ብሎ አፋጦ ያዛት። እሷም ለመናገር ብላ ምሳሌ ስትል ምሳሌ ምን? እኔ ስለ ምሳሌ የማላቀው ሌላ እውነት ነገር አለ ወይም የተደበቀ ነገር አለ እንደ ብሎ ሲጠይቃት፣ አይጋሽ በቃ ተረጋጋሽ፣ መጀመሪያ ራስህን አረጋጋ። ይሄ በጣም ከባድ ነገር ነው፣ ነው የምነግርህ ነገር ቀላል አይደለም አለችው። አሁን እኔ የኔ የምሳሌ መታመም የመጀመሪያ ጊዜ ሲነግሩ ያኔ ነው ለእኔ ትልቅና ከባድ ነገር የምለው። እናም ከዚህ በላይ ምንም ነገር ብትነግሪ ለእኔ ከባድ የለም፣ እባክሽ ንገረኝ፣ አታስጨንቅኝ አላት። ቅድስትም በዛም ዙራ በዚህም ዙራ እውነቱን አፍርጣን ነገረችው። ስማይን ጋሼ እኔ አሁን መጀመሪያ ራስን እንዲተረጋጋ አመክረሃለሁ፣ በመቀጠል ግን ምሳሌን የመረዘቻት ሜላት ናት ስትለው ምንም ሊያምናት አልቻለም ነበር። እመነኝ፣ ግን ላታምኝ ትችላለህ። ነገር ግን እመነኝ። እስከ ዛሬ ልነግርህ ብዬ ትዳራችሁ እንዳይበተን፣ እንዳትጣሉ፣ በእኔ ስበብ እንዳትለያዩ ያልኩኝ በጣም ስለምፈራና ስለምጨነቅ ደፍሬ ልነግርህ አልቻልኩም። ዛሬ ግን እንደፈራሁትም ምሳሌን መረዘቻት። እናም ከአሁን በኋላ ህይወቷን ስታሳጣት ዝም ብዬ መመልከት አልችልም አለችውም። እንዴት እስከ ዛሬ አልነገርሽኝም? ሲላት በቃ ጋሼ፣ ነገርኩህ እኮ ምክንያቴ ከአንስቲ ጋር ትለያያለ፣ ትጣላለህ፣ በእኔ ምክንያት ትጣላላችሁ እያልኩኝ ነበረ። ነገር ግን እሷ ጨክና ጨከነችባት፣ አደረገችው የዛተችውን በተደጋጋሚ ከጓደኛዋ ኤፍራታ ጋር እየተመካከሩ ምሳሌን ለማጥፋት ሲያወሩ ሰምቻለሁ። የሆነ ጊዜ መድኃኒቷን ከክፍሉ አምጥታ ሌላ መርዛማ መድኃኒት ለውጣባት ነበረ። ነገር ግን እኔ ስላየሁት ነበረ ከአሁን ቀደም ያተረፍኳት አለችው። እናም ንብረቱም የሚሸጠው ንብረቱ ተሽጦ ምሳሌ እንዲያታከም ስለምትፈልግ ነው እንጂ እሷ ካንተ ጋ መቀመጥ በጭራሽ አትፈልግም። ምሳሌን አጥፍታ ንብረትህን ተካፍላ ከቤት ወጥታ መሄድ ትፈልጋለች ብላ እውነቱን አፍራጥርጣ ነገረችው። ብሩክም በሚስቱ ድርጊት በጣም ተናደደ። ይሄ ከሀቅ የራቀው እውነት ነው። እንዴት እንዴት ልታረግ ትችላለች? ሰው ጨካኝ ሊሆን ይችላል፣ ግን በልጅ እንዴት ይጨክናል? ነገር ግን ያልወለደ ሰው የልጅን ነገር ላያውቀው ይችላል። ግን በዚህ ደረጃ ማንኛውም ሰው ቢሆን እንኳን የኔን ልጅ እንዴት ትጨክናለች ብሎ በጣም አዘነም ተናደደም። ቅድስትም እባክህ ጋሽ አሁን እንዳልተፈጠረ ምንም ነገር እንዳልሰማ ምንም ነገር እንዳላየ ሆነ እሷ ስትመጣ ዝም በል ብላ መከረችውም አረጋጋችሁም። ወይዘሮ መሀሌትም ከጓደኛዋ ጋ ውጭ ለውጭ ስታወራ ቆይታ ወደ ቤት እንዴት አመሻችሁ ብላ በሩን ከፍታ ገባች። በሩን ከፍታ ስትገባ ብሩኬ ከልጁ ጋር ሶፋ ላይ ቁጭ ብሎ እያወራ ነበረ። ወይዘሮ ሜላትም ጥሩ ሰው መስላ ልጅቷን ልትስማት ጎንበስ ስትል አሟታል፣ እንዳትስሚያት አላት። ብሩኬ እንዴ ምን ችግር አለው ብስማት ብትለው፣ አይ አሟታል፣ አሁን አትሳሚያት። የሰው ትንፋሽ ለታመመ ሰው ጥሩ አይደለም ብሎ ቀና እንድትል አደረጋት። ከዛንም ብሩኬ ብዙ ነገር ስለሰማ ነገር ግን ሳይናገር በውስጡ አፍኖ ስለያዘው ፊቱ ላይ ያንጸባረቅበት ነበረ። ንዴቱን አቆጣው። ብሩኪ ተቆጥተህ ነው እንዴ? አኩርፈህ ነው እንዴ? ቤቱና ንብረቱ ይሸጥ ስላልኩ አለችው። እሷም እሱም ለምን እሸጣለሁ? ለምን እቆጣለሁ? ይሄ እኮ የጨረሰው ነገር ነው አይደል እንዴ? ስለዚህ ምን ያስቆጣኛል? አላት። ምን ነው አንቺ ያጠፋሽው ነገር አለ እንዴ? እኔም የሚያስቆጣ ምን አስጨነቀሽ ሲላት፣ አይ እኔ እንደዛ ማለት አይደለም ነገር ግን ፊትህ ላይ እኮ የቁጣ ምልክት ይታይበታል አለችውም። እሱም ካሁን በኋላ ስለ ንብረት ሽያጭ ስለምንም ነገር ልጄ ፊት እንዲያታወሪኝ አላት። እንዴ ብሩኬ እና ያንተ ልጅ እኔ ልጅ አይደለችም እንዴ በማለት ካፉ ላይ ወሬውን አስጠፋችው። ጥርስ እየሳቀ ሆድ ብዙ ይችላል አይደል የሚባለው ነገሩ በማለት መለሰላት። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያስኩት ይህን ነበረ። ብሩኬ ቤቱን ንብረቱን ይሸጥ ይሆን? ከሚላት ጋርስ ይህን ጉድ ከሰማ በኋላ ይቀጥል ይሆን ወይስ ፍቺ ያደርግ ይሆን? በቀጣይ አብረን የምናየው ይሆናል። በያላችሁበት ጀርሰን ብትወዳችኋለሁኝ። ባይ ባይ